ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምቆያችሁን ከብስራት ኤፍኤም ዩቲዩብ ቻናላችን የዕለተ ቀዳሜ የብስራት ስፔሻል ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን ያሳልፋለሁኝ። እስከ ፕሮግራማችን ፈጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። ዩቲዩብ ቻናላችንም እንደዚሁ ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። በሳምንቱ መጨረሻ ተወዳጆቹ የአውሮፓ ታላቅ ሊጎች ይደረጋል። እነሱ እንመለከታለን። ቅድሚያ ግን በካፍ ቻምፒዮንስ ሊግ የምድብ ድድል ውስጥ ለመግባት የሚደረጉ የምርስ ጨዋታዎች ተደርገው ነበረ። ፓወር ዳይመንድስ ከቫይፐርስ ያደረጉት ጨዋታ ነበረ። ይህ ጨዋታ አንድ ለአንድ በሆነ ውጤት ተጠናቀቀ። በድምር ውጤትም ሶስት ሮት ፓወር ዳይመንድስ በማሸነፍ ወደ ምድብ ድድሉ መግባቱን አረጋግጧል። አልሂላል ኦምዱርማን ከኬንያ ፖሊስ ጋር ያደረጉት ጨዋታ ነበረ። አልሂላል ኦምዱርማን ሶስት ለአንድ አሸንፈዋል። በድምር ውጤትም በአግሬጌት አራት ለአንድ አሸንፎ እዚሁ ወደ ድርድሉ ውስጥ መግባት የቻለበትን ሁኔታን የተመለከትነው። በካፍ ኮንፌዴሬሽን ደግሞ እንደዚሁ የተደረጉ ጨዋታዎች ነበሩ። አዛም አዛ ከኤምኬኤምን ሰባት ለዜሮ ነው ድል ማድረግ የቻለው ዛማሊክ እንደዚሁ ድል አድርጓል። ቤልዙዳድ ከሀፊያ ጋር ያደረጉት ጨዋታ በቤልዙዳድ ሁላ ለዜሮ አሸናፊነት ተጠናቋል። ዋይዳድ ካዛብላንካ እንደዚሁ አሳንቴ ኮቶኮን አምስት ለአንድ ነው ማሸናፊ የቻለው። በዚህ መንገድ ጨዋታዎቹ ተደርገው አልፏል። ወደ አውሮፓ ጉዳዮቻችን ስወስዳችሁ የእንግሊዝ ፕሪምር ሊግ ትላንት የመጀመሪያ ጨዋታ ተደርጎ ነበረ በኤላንድ ሮድ ሊድስ ዩናይትድን ከዌስትሃም ነበረ ጨዋታው ያገናኙ። ይህንን ጨዋታ ባለሜዳ ቡድን ሊድስ ሁለት ለአንድ ቡድን ውጤት ነው ማሸነፍ የቻለው አሮንሰንና ጆ ሮዶን የድልጉሎቹን ያስቆጠሩ ተጫዋች ናቸው። ዳንኤል ፋርካው ቡድን ድል ቀንቶታል ማለት ነው። ዌስትሃም በጣም መጥፎ ውድድር ጊዜ ነው ያሳለፈ የሚገኘው ግራሃም ፖተርን አሰናበተ። ኑኖ ኤስፒሪቶ ሳንቶስን ወደ ለንደን ስቴዲየም ማምጣት ቻሉ። ነገር ግን አሁንም በጎ ውጤት ላይ አይደለም የሚገኙት ዌስታሞች እንዲያውም በክለቡ የሃምሳ ሁለት አመት ታሪክ በጣም መጥፎ የሚባል አጀማመር እንዳደረገ መረጃዎችን ስመለከት ነበር እና አሁንም በጣም የቁልቆት ጉዞውን ተያይዘውታል። ዌስታሞች እንዴት ባለ መንገድ ኑኖ ቡድኑን አዋቅረው ወደ ድል ይመለሳሉ የሚለው እጅግ ተጠባቂ ጉዳይ ነው የሚሆነው። ምናልባት ግን ክለቡ በመጪው ጥር የዞር መስኮት ወደ ገበያ በመግባት የክለቡን የስብስብ ጥራት ከፍ ለማድረግ በዙር መስኮቱ ተሳትፎ እንደሚያደርግ ነው የሚጠበቀው። ሊድስ ዩናይትድ ድል ቀንቶታል። ላኛው ወደ ጣሊያን ወሰዳችሁና፣ በስኩዴቶ የተደረገ ጨዋታ ነበር። የሊጉ መሪ ኤሲ ሚላን በሳንሲሮ ጁሴፔ ሜዛ ካዲስ አዳጊው ከፒዛ ጋር ጨዋታውን አድርጎ ነበረ። ነገር ግን ሮሰኔሮቹ ድል አልቀናቸውም። ጨዋታቸውን ባቻ ውጤት ነው ማጠናቀቅ የቻሉት ገና በጊዜ ራፋኤል ሊያው ጉላስ ቆጥሮ ኤሲ ሚላን ይመራ ነበር። የኋላ ኋላ ግን ከረፍት መልስ ሁዋን ኳድራዶ በፍጹም ቅጣት ምት ጎል አስቆጠረ። እንደዚሁ ደግሞ ንዞላ 86ኛው ደቂቃ ላይ ጎል አስቆጥሮ እንዲያውም አዲስ አዳጊው ፒዛ የሚያሸንፍ ይመስል ነበረ። ነገር ግን የዳኛው ፊሽካ ሲጠበቅ አቴዲኬም 93ኛው ደቂቃ ላይ ለሮሶኔሪዎቹ ጎል አስቆጠረና ከጮፋ አንድ ነጥብ ይዘው እንዲወጡ ሆኗል። ኤሲ ሚላን በጣም በጉዳት እየታመሰ ያለ ክለብ ሆኗል። ርግጥ ነው ክለቡ ሰርጆ ኮንሴሳዎን ካሰናበተ በኋላ ማክስ አሌግሪን ሾሟል። የጣሊያን እግር ኳስ በደንብ የሚያውቁ ሰው ናቸው። ማክሳሌ ግሪ ከእርሳቸው መምጣት በኋላ በጣም የተለየ ለውጥ ላይ ነው የሚገኘው። ሚላን በአውሮፓ መድረክ እንኳን መሳተፍ አልቻለም። ባለፈው አንድ ዓመት እንደምናስታውሰው በኮፓ ኢጣሊያ ፍጻሜ በቦሎኛ ተሸንፏል። ከዚያም ወሳኝ ወሳኝ ተጫዋቹን አጥቷል። ቲዮ ሄርናንዴዝ ወደ ሳዑዲ ሮሻ ሊጋ ምርቷል። የግራ ፉል ባኩ እርግጥ ነው በኢስቱፒናን ተክተውታል። ከዚያም ባለፈ ቲጃን ሬይንደርስ ወደ ማንቸስተር ሲቲ ሄዷል። ይባስ ብሎ ደግሞ በጣም የክለብ ወሳኙ ተጫዋች ክርስቲያን ፑሊሲክ በኢንተርናሽናል ብሬክ ወቅት ላይ ለወዳጅነት ጨዋታ እንዲያውም ሲወቀሱ ነበር። የአሜሪካ ናሽናል ቲም እንዴት ባለ መንገድ ተጫዋቹ በናሽናል ቲም የወዳጅነት ጨዋታ ሰልፈውት ነው ጉዳት ገጥሞት የነበረው። የክለቡ እጅግ አስፈላጊ የመስመር ተጫዋች ተጎዳባቸው። ነገር ግን በተወሰነ መንገድ ራፋኤል ሊያውን መጠቀም ቻሉ ና ወደ ውጤት መጡ። ከዚያም ባለፈ አርዶን ያሻሪም ወደ ሮሶኔሮች ቤት የመጣው ተጫዋች በጉዳት የለም። አማካይ ክፍል ላይ ሪቺ ሉካ ሞድሪች ና ፎፋና ናቸው የተሰለፉ። ያለት እንግዲህ በተሻለ መንገድ የሞድሪች በ በአርባ ዓመቱ የሚያሳየው ፐርፎርማንስ በጣም ያስደነግጣል እና እንግዲህ ሜዳ ላይ ሪትሙን ሲጠብቅ የክለቡን ጨዋታ ዘይቤ ከዚያም በጣም አስፈላጊ ትላንትም የጨዋታው ኮከብ ተብሎ ተመርጧል በነገራችን ላይ ሉካ ሞድሪች እንዲያውም ሰላማ ከርስ በጨዋታው መጠናቀቂያ ደቂቃ ላይ በጣም የተለየ የግብ እድል አግኝቶ መጠቀም አልቻለም እንጂ ኤሲ ሚላን አሸንፎ ይወጣ ነበረ የፊካዮ ቶሞሪ የጤንነት ጉዳይ ከዚያም ባለፈው ሱፒናን ቀይ ካርድ ተመልክቶ ነበረ ሰሞኑን የለም ሳንቲያጎ ሂሜኔዝ ይህ ሜክሲካዊ ተጫዋችም ከመጣ በኋላ ከኤርዲቪዜው አሁንም በጎ አይደለም ላይ እንቅስቃሴው እና ኤሲ ሚላን ከስኳድ አንጻር በጣም የስኳድ ስብስብ በጣም አነስተኛ ነው። ፓብሎዊች ዘንድሮ በጣም ተሻሽሏል። ባለፈው ወንድ ዓመት ምዛም አልነበረም። እናም ኤሲ ሚላን ይበልጥ መርኔቱን የሚያጠናክርበትን ውጤት ነው ያጣው። ከፒዛ ጋር ጨዋታውን ባቻ ውጤት አጠናቋል። በአስክ ላይ ሪያል ሶሴዳድን ከሴቪያ ያገናኘ ጨዋታ ነበረ። ታዲያ ባለሜዳ ወደ ሪያል ሶሴዳድ ጨዋታውን ድል አድርጓል። ሚኬል ኦያርዛ ባል ሁለቱም ሜድል ጎሎች ያስቆጠረው ተጫዋች ነው። ለሪያል ሶሴዳድ ሶሴዳዶች ልክ ከሁለት ዓመት በፊት የነበራቸው ብቃት ለመድገም እየታተሩ የመጡ ይመስላል። ቨርደር ብሬመን ከኡኔን በርሊን በቡንደስ ሊጋ የተደረገ ጨዋታ ነበረ። በማርኮ ግሩል ጎል ቨርደር ብሬመን ጨዋታው እንድል ማድረግ ይችሏል። እንደዚሁም በፍራንስ ሊገ ከሊግቱ ወደ ፍራንስ ሊግ ያደገው ፓሪስ ፉትቦል ክለብ ከኖንት ተጫውተው ነበረ። ኖንት ሁለት ለአንድ አሸንፏል። ኤልአራቢ እንደዚሁም ማቲያል አልቢ ናቸው ችድግሮቹን ለኖንት ማስቆጠር የቻሉት በሳውዲ ሮሻን ሊግም ተጠባቂ ጨዋታ ነበረ። ያለፈው ድራማ ሻምፒዮን አል ኢቲሃድ ከአል ሂላል ተጫውተው ነበረ። አል ሂላል ጨዋታውን አሸንፏል። ዶምቢያ በራሱ መረብ ላይ ጎል አስቆጥሮ መሪ ሆኖ ከረፍት መለስ። ታዲያ ማርኮስ ሊዮናርዶ ለአል ሂላል በተለይ በክለቦች ዓለም ዋንጫ በጣም ጥሩ ድር ጊዜ ያሳለፈው ይህ ብራዚላዊ ተጫዋች ጉል አስቆጥሮ አል ሂላል ጨዋታውን ሁለት ለዜሮ አሸንፏል። አሁን ላይ አልናስር በ15 ያህል ነጥቦች ይመራል። ቀሪ ተስተካካይ ጨዋታ አለው አልታሁን በጣም ጥሩ ሲዝን ነው ያሳለፈው። የሚገኘው አልሂላል ሶስተኛ ነው በ በአስራ አምስት ያክል ነጥቦች አል ኢቲሃድ ግን በአስር ነጥብ ሰባተኛ ደረጃ ላይ የተቀመጠው ክለብ ነው። በዚህ መንገድ የሳውዲ ሮሻ ሊግ ተደርጓል። ኢንተር ሚያሚ ከናሽቪል ያደረጉ ጨዋታ ነበረ በአሜሪካ ሜጀር ሊግ ሶከር ኢንተር ሚያሚ ሶስት ለአንድ አሸንፏል። ኢንተር ሚያሚ ጎል ካስቆጠረ ከጎል አስቆጣሪዎች መዝገብ ስሙ የማይጠፋው ሊዮኔ አንድሬስ ሜሲ ሁለት ጎሎችን አስቆጥሯል። ትናንትም በነገራችን ላይ ሊዮኔ አንድሬስ ሜሲ በዚህ ጨዋታ ወቅት ላይ ጎል ማስቆጠሩን ተከትሎ 890 በእግር ኳስ ዘመኑ ያስቆጠራቸው የጎል መጠኖች ናቸው። ከዚያም በተጨማሪ በ2025ም የሲዝኑ ከፍተኛ ጎል አስቆጣሪ ሆኖ የወርቅ ጫማን ተሸላሚ ሆኗል። በ28 ያክል ጨዋታዎች 29 ጎሎችን በማስቆጠር ማለት ነው። እናም ይህን ሽልማት ተበርክቶለታል በትናንትናው የጨዋታ መርሃ ግብር ወቅት ላይ። በዚህ መንገድ ትናንት የተደረጉ ጨዋታዎች ይህን ይመስላሉ። ወደ ዛሬ መርሃ ግብሮች ልውሰዳችሁ። የእንግሊዝ ፕሪሚየር ሊግ እንደዚሁም ዛሬም ቀጥለው ይደረጋል። ቼልሲ ከሰንደርላንድ ጨዋታቸውን የሚያከናውኑ ነው የሚሆነው ሊበ ቸልሲ በኩል አሰልጣኝ ኤንዞ ማሬስካ በናና ሀሳቦች ላይ በጋዜጣዊ መግለጫ ወቅት ላይ ሀሳባቸውን ሰጥቷል። ሊያም ዴላፕ ወደ ልምምድ ተመልሷል። ተጫዋቹ ነገር ግን ለጨዋታ ብቁ አይደለም። ምናልባት በካራባኦ ካፕ በሚደረገው ከወልቭስ ጋር የሚያደርጉ ጨዋታ ግን ወደ ሜዳ እንደሚመለስ መረጃዎች ወጥቷል። የተጫዋች ከኢፕስዊች ታውን ወደ ብሪጅ ከመጣ በኋላ ባሳለፍናቸው ሳምንታት አልነበረም፣ በጉዳት ምክንያት ነገር ግን አሁን ላይ ወደ ልምምድ ተመልሷል። ከዚያም በተጨማሪ ከአያክስ ጋር የነበራቸው የቻምፒየንስ ሊግ ጨዋታን በተመለከተ ስፔሻል ናይት ሲሉ ነው የገለጹት። ምክንያቱም ወጣት ተጫዋቾቻቸው የደመቁበት ምሽት ነበረ፣ እንደነ እስቴቫው ማርክ ጉይ ያሉ ተጫዋቾች የደመቁበት ምሽት ነበረና ይህን ሀሳብ ጠቅሷል። እና ይህም ደግሞ ለቡድኑ ባላንስ ይሰጠዋል ብለዋል። ወጣቶቹን ልምድ ካላቸው ጋር ማቀናጀት እጅግ አስፈላጊ እንደሆነ ሀሳብ ሰጥቷል። ከዚያም ባለፈ ማርክ ጉይን በተመለከተም ስለ እድገቱ ጆዋ ፔድሮ ጋር በተያያዘ ማለት ነው ተጫዋቹ እንደ ፎርሳ የሆነ መጫወት አቅም አለውና እድገቱ በጣም በጥሩ መንገድ እየዘለቀ ነው በሚል ሀሳባቸውን ሰጥቷል። ቸልሲ ያለፉትን አራት የሜዳ ጨዋታዎች ከሰንላንድ ጋር ድል አድርጓል። 11 ለ3 ነው በጥቅሉ ማሸነፍ የቻለው። እንደሚታወስ 2016 ድ ዓመት 5 ለ1 ያሸነፈበትም ጨዋታ ይጠቀሳል። እናም ቸልሲ በተለይ በ16 የፕሪሚየር ሊግ ጨዋታዎች ላይ እርስ በጊ ቸልሲዎች ይበልጡን አስራ ሶስት ያክል ድሎችን አስመዝግቧል። ምንም አቻ አልተመዘገበም። ነገራችን ላይ በአስራ ስድስት ጨዋታዎች አስራ ሶስቱን ቸልሲ ያሸነፈ፣ ሶስቱን ደግሞ ሰንደርላንድን ያሸነፈው ምንም ያቻ ውጤት አልተመዘገበበትም። ከዚያም ባለፈ በ2025 በሜዳው በርካታ ነጥቦችን በመሰብሰብ ማንቸስተር ሲቲ ብቻ ነው ይበልጠው። በነገራችን ላይ ቸልሲን 34 ያክል ነጥቦችን ማንቸስተር ሲሰበስብ ቸልሲ 33 ያክል ነጥቦችን ሰብስቧል። ይሄ ምን ያክል በሜዳው ጥሩ አቅም እንዳለው ቸልሲ ማሳያ ነው። እንግዲህ ቸልሲ በተለይ ባለፉት ሁለት ጨዋታዎች ላይ እንደሚታወሰው ኖቲንግሃም ፎረስትን ከዚያም ባለፈ ደግሞ ሊቨርፑል እንደአድርጓል እና ወደ ሞመንተም እየተመለሱ ይመስላል። ቸልሲ አሁን ላይ የስኳድ ዴብዝ ችግር የለበትም። ምናልባት በመከላከል ስፍራ ተደጋጋሚ ጉዳቶች ለዚህ እንዳያደርግ ያሰበው እንዲያሳካ አድርገውታል። ያም ቢሆን ግን በጥቃቅ ስህተቶች ነጥቦችን እየጣለ የሚገኘውና ክለቡ አሁን ላይ ግን ወደ ሞመንተም የተመለሰ ይመስላል ቸልሲ። በተመሳሳይ ሰዓት ሴንት ጄምስ ፓርክ ላይ ኒውካስል ከፉልሃ ጨዋታቸውን ያደርጋሉ። ሌላኛው የጨዋታ መርሃ ግብር ማንቸስተር ዩናይትድን ከብራይተን የሚያገናኘው ጨዋታ ነው። እንግዲህ ማንቸስተር ዩናይትድ ባሳለፍነው ሳምንት በአንፊልድ ሮድ የምንጊዜም ተቀናቃኙ ሊቨርፑል እንድል ነስቶ እንደ መጣ ይታወሳል። እናም እጅግ አስፈላጊ ነጥብን ነው ሰብስቦ መምጣት የቻለው። ማንቸስተር ዩናይትድ ሩብን አሞሪም ከጨዋታው አስቀድሞ በተለይ የተናገሯቸው ሀሳቦች አሉ። ጨዋታውን በተመለከተ በተለይ ከሊሳንድሮ ማርቲኔዝ ጋር በተያያዘ ተጫዋቹ አሁን ላይ በቅርቡ ወደ ሜዳ እንደሚመለስ አሳውቀዋል። ነገር ግን ለዚህ ጨዋታ የመድረስ እድል አይኖረውም። በመጪዎቹ ቀናቶች ግን ወደ ሙሉ ልምድ ተመልሶ ከቡድኑ ጋር ልምዶችን ከውኖ ወደ ሜዳ እንደሚመለስ ነው የተናገሩት። እንግዲህ ሌሳንድሮ ማርቲኔዝ በክለው በጣም አስፈላጊ ከሚባሉ ተጫዋች መካከል የሚጠቀሰው ተጫዋች ነው። ነገር ግን አሁን ላይ በጉዳት ከሜዳ ርቆ ነበረ ለሳምንታት ወደ ሜዳ ለመመለስ በጣም እንደተቃረበ ገልጸዋል። የሰማውንት መጠነኛ ጉዳት እንደገጠመው እንደዚሁ የገለጹበት አጋጣሚ ነው ያለው። ስለ ቡድኑ የተለያዩ አጫዋት መንገዶችን ከመላመድ ጋር በተያያዘ ማሳብ ተነስቶላቸው ነበረ። በተለያየ መንገድ ጨዋታዎችን በተለይ በመጀመሪያ አጋማሽና በሁለተኛው አጋማሽ የተለያየ ዘይቤዎች እንደሚከተሉ ይህም በሰንላንድ ጋር በነበረው ጨዋታ እንደ ማሳያ ጠቅሰዋል። ምክንያቱም እንደ ተጋጣሚ ክለቦች አጫዋት መንገድ ጨዋታቸውን እንደሚቀይሩ ገልጸዋል። ምክንያቱም ይህ የግድ አስፈላጊ ነገር እንደሆነ ሀሳብ ሰጥተዋል። ካሪማጉዌር ኮንትራት ጋር በተያያዘ አሁን ላይ ትክክለኛው ጊዜ አይደለም፣ ስለ ኮንትራት የምናውራበት የሚል ሀሳባቸውን ነው የሰጡት። እንግዲህ ማንቸስተር ዩናይትድ ስድስት ጨዋታዎችን ካለፉት ሰባት የሊግ ጨዋታዎች በብራይተን በስድስቱ ተሸንፏል። ይሄ በጣም መጥፎ የሚባል ክብሮሰን ሰን ነው። ከዚያም በተጨማሪ ባለፉት ሶስት የፕሪምየር ሊግ ጨዋታዎች ከሜዳ ውጭ ማለት ነው ብራይተን ማንቸስተርን አሸንፏል። ይሄ ብራይተን ምን ያክል ከዩናይትድ ጋር የበላይነት እንዳለው ማሳያ ነው። ከዚያም በተጨማሪ የሚነሳው ጉዳይ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጡ በኋላ ለመጀመሪያ ጊዜ ተካታይ ሁለት ጨዋታዎችን ያሸነፉበትም ወቅት እንደነበረ ይታወቃል። ይህንን ተካታይ ጨዋታዎችን የማሸነፍ ክብረ ወሰን ከፍ ለማድረግ ይጫወታሉ። 2004 ወርሃ ከግንቦት እስከ ነሐሴ ባለው ጊዜ ነበረ ይህን ማድረግ የቻሉት 2004 ላይ። ከዚያ በኋላ ሦስት ተከታይ ጨዋታ አሸንፎ አያውቅም ነበረ። ይህንን ለማስተካከል ይጫወታል የዩናይትድ አሁን ይበልጥ ደግሞ ፊት መስመሩ ላይ ተለዋጭ ባህሪያቶቹ እየተመለከት እንገኛለን። ብራያን እምቦሞን ከማቴዎስ ኩኛ ከዚያም ባለፈ ሜሰን ማውንት ሲያስፈልግም ከሸሽኮ ጋር እያጣመሩ ይጫወታሉ። ስለዚህ አማራጮችን እያሰፉ እየመጡ ይገኛሉ። ሩብና ሞሪም በተወሰነ ምግድ የባክሲሪና ጨዋት መንገድ ወደ ውጤት አማነት ለማምጣት ጥረት እያደረጉ ነው የሚገኙት። እናም ከብራይተን ጋር ጠንካራ ጨዋታ ይጠብቃቸዋል። ተው ይታስባል። ብራይተን ጥሩ ጥረት ተጫዋቾችን ቢያጣም በተለይ እንደነ ጅዋ ፔድሮ ኢትዮጵያን የመሳሰሉ ተጫዋቾች ክረምት ላይ ቢለቁም ነገር ግን አሁንም ቢሆን ባሏቸው ተጫዋቾች ነጥቦቹ እየሰበሰቡ ይገኛሉ። እናም በኦልትራፎርድ ሊፈተን እንደሚችል በብራይተን ይጠበቃል። የማሳረጊያው መርሃ ግብር ብሬንትፎርድን ከሊቨርፑል ያገናኛል። እንግዲህ ሊቨርፑል አራት ከጨዋታዎችን ከተሸነፈ በኋላ በሊግና በአህጉራዊ መድረክ ማለት ነው ኢንትራክ ፍራንክፉርትን ከሜዳ ውጪ በቻምፒዮንስ ሊግ ያሸንፎ ሆነው ወደ ጨዋታ የሚመለሰው በጨዋታው እንግዲህ ፍሎሪያን ቪርትስ ከፍ ባለ ገንዘብ ከሊቨርኩሰን ወደ አንፊልድ የመጣው ተጫዋች ሁለት የኳሶቹ አመቻችቶ ማቀበሉ ይታወቃል። ይህ ደግሞ የበለጠ በራስ መጥፋም እንደሚጨምርለት ነው የሚታሰበው። ጀርመን ፍሪምፖንግ በጉዳት ተጫዋት እንደማይኖር አረጋግጧል። አርነ ስሎት ተጫዋች ከሳምንታት በፊትም ጉዳት ገጥሞት የለም ነበር። እናም ተጫዋቹ አይኖርም ኤኬት እንደዚሁም ደግሞ ሌላኛው ተጫዋች አሌክሳንደር ኢዛክ እና ሪያን ግራቨንበርክ የመሰለፋቸው ጉዳይ በጣም አጠራጣሪ ነው። ይህም ደግሞ በተለይ ሪያን ግራቨንበርክ በአማካይ ላይ ያለው ጥራት ይታወቃል። በፍራንክፉርት ጨዋታ ላይ አልነበረም እናም ተጫዋቹ አሁን የመሰለፍ ዕድሉ አጠራጣሪ እንደሆነ ተናግሯል። እንግዲህ ሊቨርፑል እንዳነሳሁት ባለፉት ጨዋታዎች ሽንፈቶችን ሲገጥሙት ነበረ። አሁን ላይ ወደ ማሸነፍ መጥቷል። ይሄ ደግሞ ይበልጥ በሊጉ ከብሬንትፎርድ ጋር በሚደረገው ጨዋታ የበራስ መታመኑን ጥሩ አድርገው ዕለት እንደሚመለስ ነው የሚጠበቀው። ብሬንትፎርድ የቆም ኳሶች በጣም የሚጠቀም በጣም ፈጣን ሽግግሮች የሚያደርግ አይነት ክለብ ነው። እናም በሜዳው የሚያደርገው ጨዋታ ፈታኝ ሊሆን እንደሚችል ሊቨርፑል ይታሰባል። በላሊጋ የሚደርጉ ጨዋታዎች አሉ። ጂሮና ከሪያል ኦቬዶ ይጫወታሉ። ኤስፓኞል ከኤልቼ ሲጫወቱ፣ ሳንማሜስ ላይ አትሌቲክ ቢልባኦ ከሄታፌ፣ እንደዚሁ ሜስቲያ ላይ ቫሌንሲያ ከቪያሪያል ይጫወታሉ። እንግዲህ ቪያሪያል በጣም በሊጉ በጣም ድንቅ ግስጋሴ እያደረገ ይገኛል። የማርሲኖ ስብስብ ቫሌንሲያ እንዳለፊው ድር አመት ሁሉ አሁንም በውጤት ማጣቱ ነው እየዘለቀ የሚገኘው። ወደ ሴሪያ ሲሪያ ሶስዳችሁ። የዕለቱ ትልቁ መርሃ ግብር የሚከናወነው በኢስታሪዮ ዲያጓርማንዶ ማራዶና ና ናፖሊን ከኢንተር ሚላን የሚያገናኘው የጨዋታ ምርሃ ግብር ነው። ናፖሊ አሌፍሮ ድራማቲክ ስኩዴቶ ሻምፒዮን ነበር። አሁን ግን ባለፉት ሁለት ጨዋታዎች ሽንፈቶችን ተከናንቧል። በፒኤስቪ አይንዶቨን በርካታ ጎሎች ተቆጥሮበት ተሸነፈ በቻምፒዮንስ ሊግ። ከዚያም አስቀድሞ ቱሪ ላይ በቶሪኖ ሽንፈት ገጥሞታል። እና አንቶኒዮ ኮንቴ ወደ ድል ለመመለስ በሜዳቸው ኢንተር ሚላን ያስተናግዳሉ። ኢንተር ሚላንም ከኢንዛጊ ከክለቡ ጋር መለያየቱ በኋላ በቀድሞ ልጁ በክርስቲያን ኪቡ ነው የሚመራው አሁን ባለፉት ሳምንታት ግን ወደ ተሻለ ውጤት ማምጣት ውስጥ መጥቷል። እናም ናፖሊ ከኢንተር ተጠባቂ ምርሃ ግብራቸውን በስኩዴቱ ያደርጋሉ። ኦድን ኡድኒዜ ከላይ ሲጫወታሉ፣ ፓርማ ከኮሞ ሲጫወቱ እንግዲህ ኮሞ በሴስ ፋብሪጋስ እየተመሩ በጣም ድንቅ ጊዜ ያሳለፉ ይገኛሉ። በተለይ የኒኮ ፓዝ ይህ ጄኔሬሽናል ታለንት የሚባል አቅም ነው ያስመለከተን የሚገኙ ኒኮፓዝ አመቻቹ አመቻች ተኳሶቹን ያቀብላል፣ ጎል ያስቆጥራል። ና ለሴስክ ፋብሪጋሱ ስብስብ በጣም አስፈላጊው ተጫዋች ነው። ኒኮፓዝ ፓዝ ከፓርማን ከሜዳቸው ይገጥማሉ። እንግዲህ ፓርማን እየመራ ካሎስ ኩዌስታ የቀድሞ የአርሳ ለም ክትል አሰልጣኝ ወደዚህ አንድ አመራ ይታወቃል። ክሮምሬንሲያ አዲስ አዳጊው ከአትላንታ እንደዚህ ጨዋታቸውን ያደርጋሉ። በቡንደስ ሊጋ ሆፈናየም ከሂደን ሄም ሲጫወቱ፣ ሃምቡርግ ከቮሉስቡርግ ቦሩሲያ ሞንችግላባ ከባየር ሙኒክ ይጫወታሉ። የቪሴን ኮምፓኒው ሙኒክ በጣም የሚያስደንግ ግስጋሴ ላይ ይገኛል። በሊጉም በአጉራዊ መድረኮችም በድል ነው የተወጣ የሚገኘው አሪኬን ለዊስ ዲያዝ እና ማይክሎሉሴ ጥምረታቸው አስፈሪ ሆኗል፣ በቡንደስ ሊጋው ጭምርም በቻምፒንስ ሊግም ቦሩሲያ ሞንቾግላ ባንክ ቢራቾች ይገጥማል። ኦግስቡርግ ከሬድቡል ሌብዚሽ ይጫወታሉ። ኢንትራክ ፍራንክፉርት ከዛንክስ ፓውሊ ሲጫወቱ፣ እንደዚሁም ደግሞ በሲግናል ኢዱና ፓርክ ቦሩሲያ ዶርትሙንድ ከኮሎኝ ሌላኛው የእለቱ ጨዋታ ነው። ባለፈው በደር ክላሲከር ባየርን ሙኒክ ድል እንዳደረገ ይታውቃል። ዶርትሙንድን ወደ ውጤት ለመመለስ ይጫወታሉ ዶርትሙንዶች በዚህ መንገድ ቡንደስ ሊጋው ቀጥሎ ይደረጋል። በፍራንስ ሊገም ሶስት ጨዋታዎች ይደረጋሉ። ስታድ ብረስቷ ከፓሪስ ሰን ጀርማ ይጫወታሉ። ሌላኛው ሞናኮን ከቱሉዝ ያገናኛል። ሬሲንግ ክለብ ደሎንስ ከኦሎምፒክ ዴ ማርሴ ሌላኛው የዕለቱ የፍራንስ ሊገ የመጨረሻ የማሳረጊያ መርሃ ግብር ነው። የፍራንስ ሊገን ኦሎምፒክ ዴ ማርሴ እየመራ ነው የሚገኘው። የዲዘርቢ ስብስብ ሲጀመር ሊጉ ደካማ ነበሩ፣ ነገር ግን አሁን ላይ በጣም በውጤት እየዘለቁ ይገኛሉ። ፔሬ ኤሚሪክ ኦባሚያንግ ከዚያም ባለፈ ግሪንዉድ ሜሰን ግሪንዉድም በጣም ጥሩ ጊዜ ነው እያሳለፈው የሚገኙት በኦሎምፒክ ዴ ማርሴ ሊጉንም እየመሩ ይገኛሉ። በዚህ መንገድ ቀጥሎ ይደረጋል የፍራንስ ሊገ ቆይታችን ይመስል ነበር። ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜ ያሳለፍ ያለውኝ መልካም ጊዜን ተመኘው።